ፕሮቮ ከአሁን አሁን ወደ እኔ ትመለሳለች ብሎ ቢታገስ ቢጠብቅ ምን ቢል ከጎረምሳው ጋር ተጣብቃ እልም ብላ ቀረች። አጅሬ ይሄኔ እየተቆናጠረ ወደ ዳንኪሮኞቹ ገሰገሰና ከልጅቱ ጋር ይደንስ የነበረውን ጎረምሳ ሳብ አድርጎ ለግብግብ እንዲዘጋጅ አስመስሎ ጠራውና ምን ቢለው፣ ጥሩ ነው ዋጋው ሃምሳ ሳንቲም ብቻ ነው ወዳጄ ገንዘቤን ከመለስ ክልል ሌሊቱን ሙሉ ልታስጨፍራት ትችላል አለ ይባለ። የመግቢያ የከፈለበት ደረሰኛ አሳይቶ ጋብሮቮ በጣር ይያዝና ከዳነ ፈረሱን ሽጦ በሚያገኘው ገንዘብ ሙሉ ሻማ ሊያበራ ስለትን ይሳላል። ስለቱ ይሰምርና አጅሬ ቃሉን ማክበር ሊኖርበት ሆነ። ብዙ ካወጣና ካወረደ በኋላ ፈረሱ ላይ ዶሮ ጭኖ ገበያውን ፈረስ በሁለት ብር ፈረስ በሁለት ብር የሚገዛ ይላል ይህ ጮህ ጀመረ። እጅግ በጣም ርካሽ ዋጋ በመሆኑ ብዙ ገዢዎች ጋብሮቮን ከበቡት። ጋብሮቮ ግን ፈረሱን ከዶሮዋ ነጥዬ አልሸጥም። የዶሮ ዋጋ ደግሞ ሁለት መቶ ብር ነው በማለት አስደነገጣቸው። ይሁንና የማታ ማታ ፈረሱንና ዶሮውን ተሽጠውለት ስለቱን ሊያገባ ወደ ቤተ ክርስቲያን ሄደ። የፈረሱን ዋጋ የሁለት ብር ሻማ ገዝቶ አበራ። ጋብሮቡ ራሱን እያዞረው ስቃይ ቢበረታበት ጓደኛው ደግፎት ወደ ሆስፒታል ይሄዳል። ዶክተሩ የህመሙን አይነት ሲጠይቁት ልቡን፣ ሆዱን፣ ራሱን እንደሚያመው ገለጠላቸው። ከዚያ አስፈላጊዎቹን መድኃኒቶች እንዲገዛ አዘውለት አሰናበቱ። በሁኔታው የተገረመው ጓደኛው ራሱን ብቻ አሞት ሳለ ለምን ሆዴ ልቤን አሞኛል እንዳለ ቢጠይቀው፣ ቂል ነህ ልበል ልጄ ልጄ ሆዷን ባለቤቴ ደግሞ ልቧን እንደሚያማቸው አታውቅምን እና ሲለው፣ እናማ ለልጄና ለሚስቴ ማስመርመሪያ ተጨማሪ ገንዘብ ከማወጣ በአንድ በኔ ጨረስኩት ማለት ነው። ሞኝ መሰልኩ። መደዳውን የጋብሮቮ ሱቆች ያሉበት አካባቢ ነው። አንዱ ግድ የለሽ ጎረምሳ ዣን ጥላውን በእግረኛ መንገድ ላይ መሬት ለመሬት እየጎተተ ሄደ። ይህኔ ከባለ ሱቆቹ አንዱ ጋብሮቮ ጮክ ብሎ አንተ የማትረባ ጎረምሳ ዣን ጥላውን ፈጥና አንሳ፣ የድንጋዩን ንጣፍ ትጎዳብናል አለ ይባላል። ጋብሮቮ ዘመዶቹን ሊጠየቅ ሕፃን ልጁን አስከትሎ ገጠር ይሄዳል። ሰላምታ ተለዋውጠው አረፍ እንዳሉ ዘመድየው ሕፃኑን ናማሙሽ እጅን ዘርጋና ቆሎ ልስጥ ይለዋል። ሕፃንየው አይ ላፓዬ ይስጡልኝ አለ። ቆሎ አትወድም እንዴ ልጄ ብለው ስኮዮ ስጠ አ እወዳለሁ እማማ፣ ላባባ ስጡልኝ ያልኩት እኮ የአባዬ እጅ ከእኔ ትልቅ ስለሆነ ቆሎም በርከት ይልልኛል ብዬ ነው። ጋብሮቫይት አሮጊት ለመቆጠብ ሲሉ የጸሎት መቅረዛቸውን በወይራ ሳይሆን በእህል ዘይት ያበሩ ነበር። ታዲያ በዚያ ምናመት ኃይለኛ በረዶ የበቆሎ ማሳቸውን መለመላውን አስቀረው፣ ባዶ ቀሩ። መቅረዙም በርካሽ የዘይት አይነት ስላበሩ ቁጣ የወረደባቸው የመሰላቸው አሮጊት መቅረዙ ፊት ተንበርክከው መጸለይ ጀምሩ። በደለኛው ባለ ሱቁ ነው አምላኬ፣ የወይራ ዘይት አስመስሎ የእህል ዘይት ይሸጠልኝ ሲሉ ተናዘዙ። ከዚያ መቅረዙም በንጹሕ የወይራ ዘይት ሞልተው ማብራጭ ጀመሩ። ይሁንና በሚቀጥሉት ወራትም በረዶ መጣና የበቆሎ ማሳ ወደመው፣ መበለቲቱ ተበሳጩ። ለንጹህ የወይራ ዘይት ያወጡት ገንዘብ ሲያስቡት አበዱ። እግዚአብሔር ወይ አሉ። እግዚአብሔር ወይ፣ ማናቸውንም ነገር ማየት የምትችል ሁሉንም ነገር ማድረግ የማይሳን ልትሆን ትችላል። ስለ ንጹህ ዘይት ያለህ ዕውቀት ግን ከማንም ተራ ባለ ሱቅ አይሻል ብለው የእህል ዘይታቸውን ማብራታቸውን የቅዱስ ዮሐንስ ዕለት ነበር። ቄሱ ጋብሮቮ መጋዘን ገብተው በባህላቸው መሠረት ጠበል ረሽተው መጨረሳቸው ነበር። ይሁንና ጋብሮቮ የለመደውን ስጦታ ማቅረቡን ትቶ መጥረግ ያሰጣቸውና፣ አባቴ በዚህ ቤት ባህል መሠረት ውሃ ካርከፈከፉ በኋላ መጥረግ ግዴታ ነው አላቸው ይባል አንተም ባየው ቁጥር ያ ቶትዮ ትውስ እንደሚለኝ ታውቃለህ ይለዋል። ጓደኛው ኧረ፣ እንዲያውም እስከዚህ እንመሳሰላለን እንዴ? አለው። በመልክሳት አትመሳሰሉ፣ ግን ቶትዮም ልክ እናንተው ሀምሳ ብር ተበድሮ አልመለሰልኝ። ብድሩን ለማስታወስ ነው ሄደ። ሁለት ጋብሮቭ ሹፌሮች ጠባብ ድልድይ ላይ ስለተገናኙ አንደኛው የግድ መኪናውን ወደኋላ አንቀሳቅሶ ሌላውም ማሳለፍ ሊኖርበት ሆነ። ግን ወደኋላ በመንቀሳቀስ ነዳጅ ማቃጠልን ሁለቱም አልፈለጉም። ስለዚህ አንደኛው ሹፌር አሁን ቁርጡን ሲያውቅ ያሳልፈኛል ብሎ ጋዜጣውን ዘርግቶ ማንበብ ጀመር። ሁለተኛው ሹፌር ከመኪናው ወጣና ከወፈኑ ላይ ተንጋሎ ፀሐይ እየሞቀ የኔ ወንድም ጋዜጣውን አንብበ ስትጨርስ ታውሰኛል አለው ይባላል። ጋብሮቮ የወይራ ፍሬ ሊገዛ ሱቅ ይሄዳል። ባለ ሱቁ ሊያጭበረብረው ሚዛኑ ላይ ትልቅ ሚስማር ያስቀምጣል። ባለ ሱቁ መዝኖ እንደጨረሰ ጋብሮቮ ኮስተር ብሎ ሚስማሩን ከፍሬዎቹ ጋር ደባልቆ እየወሰደ ከፍዬበታለሁ ልውሰደው እንጂ አለው ይባላል። ከተለያዩ ከተሞች የመጡ ሰዎች ስለ የከተማቸው ውበት ሲወያዩ ይቆዩና የትኛዋ ከተማ ይበልጥ ቆንጆ ነች በሚለው ጥያቄ ላይ ግን መጨቃጨቅ ይጀምራሉ። ይሁንና ስምምነት መድረስ ስላልቻሉ ከጥቂት ቀናት በኋላ ሁሉም የየከተማቸውን ምርጥ የምግብ አይነት ይዘው በመምጣት የከተማቸውን ልዕልና እንዲያስረግጡ ይወሰንና ይለያያሉ። የአስኮኛው ተወላጅ የአንድ ሙሉ በጋር ሮስቶ የአምቦሎ ሰው ወፍራም ሾርባ፣ የቦርጋሱ ተወላጅ የተጠበሰ አሳ፣ የጎርና ኦር የሆሺስታው ቆሊማ፣ የቶልቡኩ ትኩስ ዳቦ፣ የፕሎቪዲው ፍራፍሬ፣ የሶፊያው የተጠበሰ ዶሮ፣ የካርሎቮ የተቆድላ ኦቾሎኒ፣ የትሮያኑ ብራንዲ፣ የኦቬኖቪያንዱ ጊወይን ጠጅ የራስ ግራዱ እርጎ ሲያመጡ ጋብሮቮ ግን ወንድሙን ይዞ መጣ እንዲያባለው። መጠጥ የሚወዱ አንድ የጋብሮቮ አዛውንት ለራት የሚሆናቸው ባቄላ ቀቅለው ከበሉ በኋላ ትንሽ ይተርፋቸዋል። በማግስቱ ሊበሉት ቢሞክሩ ንፍሮ እጅ እጅ ስላለባቸው ማፍሰስ ሊኖርባቸው ነው። ይሁንና ያን ያክል በርካታ ምግብ ማባከኑ ስላልፈቀዱት ስላልፈለጉ አንድ ብርጭቆ ብራንዲ ቀርተው፣ ቫስኮ ይህን ንፍሮ ከበላህ አንድ ብራንዲ ጋብዛሃለሁ አሉት። ዶሮ ማታ ይሏሉ እያሉ ፊታቸውን አኮሳትረው እጅ እጅ የሚለውን ንፍሮ እንደምንም በልተው ለራሳቸው ጨረሱት። ከዚያም ለራሳቸው ብራንዲውን ሊጠጡ ብርጭቆን ለማንሳት እጃቸውን ከሰደዱ በኋላ ሐሳባቸውን ይቀይሩና እጃቸውን ሰብስበው ቫስኮ፣ አይበዛብህም ዛሬ አንድ አገር ንፍሮ ስለበላህ ብራንዲው ለነገ ይደርልህ ብለው ብርሃን እንዲሆን መልሰው ወደ ጠርሙሱ አንቆርቁረው ተኙ። ቁጠባ። ሰማሽ ሆይ እንቁላሎችሽ የሰነበቱ ናቸው ጫጩቶች ሳይኖርባቸው አይቀርም ይሏታል እንቁላል ሻጯን። ታዲያ ምን አሳሰበው እሜትዬ፣ ለጫጩቶቹ እንደሆነ አላስከፍሎትም አለቻቸው ይባላል። የትዳር ጓደኛ ሲፈልጉ ለልብሷ ብዙ ጨርቅ የማትፈጃዋን ቀጭን ልጃገረድን ይመርጣሉ። ዋጋ ሲከራከሩ በላብ ይጠመቃሉ። ሲጋራ ሲለኩሱም አንዷን ክብሪት ለሁለት ሰንጥቀው ነው የሚለኩሱት። ሁለት ጊዜ እንዲጠቀሙባት ማለት ነው። በክረምት ወራት ቀጥ ያለና ልሙጥ እንጨት ለማገዶ አይገዙም። ይልቁንም ቁልማማውን አይን የበዛበትን እንጨት ይመርጣሉ። ቆልማ ማንጨት ሳይማገድ መፈለጥ ስላለበት እሱን ሲታገሉ በቂ ሙቀት ያገኛሉና ነው። ጋብሮቮ መሰላል ላይ ቆሞ ጥገና ሲያካሂድ አዳልጦት ይወድቃል። እንደወደቀም መህሊና ስቶ ጥቂት ይቆይና ይነቃል። በነቃበት ጊዜም የቀረበው ያቀረበው የመጀመሪያ ጥያቄ ለመሆኑ መሰላሉ ተርፏል የሚል ነበር። የጋብሮቮ ሚስት ሾርባ ውስጥ ስንት እንቁላል ልጨምር ስትል ባለቤቷን ጠይቃለች። ዛሬ በዓል ስለሆነ ግማሽ እንቁላል መጨመር ትቻለች ሲል አባወራው መለሰላት። ግማሽ እንቁላል። ሁለት ጋብሮቮች ባቡር መንገድ ወጥተው ንፋስ ሲቀበሉ አንዱ ባለጸጋ በመርሴዲስ ሲፈስ ያዩታል። ይህኔ አንደኛው ያን ሰው ልብ ብለ ተመልከተው። ወዳጄ ብዙ ሚሊዮን ብር ያከሰረኝ ሰው ነው አለው። አንተ ደግሞ ቀድሞኑ ምን ገንዘብ ኖሮ ነው በሚሊዮን የሚቆጠር ብር የምትከስረው ሲለው የከሰርኩትማ ልጁን እንዲድርልኝ በጠይቀው ስለከለከለኝ ነው። ጋብሮቮ ቡና እንዲለቅሙለት ሁለት ልጆች ይቀጥራል። ጀንበር እንደጠለቀችም ሠራተኞቹን ይጠራና ደሞዛቸውን አበላልጦ ይከፍላቸዋል። ልጅ ግሩ ሠራተኛ በድርጊቱ ተቀይሞ የእኔ ክፍያ ለምን አነሰ ሲል ቢጠይቀው፣ ጓደኛ ቡናውን ትለቅሙ በነበረ ጊዜ ሁሉ ያለማቋረጥ ያፏጭና ይዘፍን ነበር። አንተ ግን ጸጥ ብለ ነበር የምትሠራው። ስለዚህ ነው የእሱ ክፍያ የበለጠው ሲል መለሰለት ይባላል። ባልና ሚስት የተለያዩ ጉዳዮችን አንስተው ሲወያዩ፣ ሚስቲቱ አሮጌው ኮቴ አንዲት አዝራር እንኳን የለውም፣ ይህን ኮት ለብሼ መታየትም እጅግ ያሳፍረኛል ስትል ተነጫነጨች። እሺ ነገ ገበያ ስሄድ እገዛልሻለሁ። ኮት ልትገዛልኝ ነው? ታዲያ ወይኔ ታድዬ ስትል ቦታ አልወጣኝም አዝራር ነው የምገዛልሽ አላት ይባላል። አንዱ ነጋዴ ከዚህ ሱቅ ሀያ በመቶ ቅናሽ ታገኛላችሁ የሚል ማስታወቂያ እበሩ ላይ ለጥፋል። አለፍ ብሎ የሚገኘው ሌላ ባለ ሱቅ ገበያ ለመሻማት ሰላሳ በመቶ ቅናሽ እናደርጋል የሚል ማስታወቂያ ይለጥፋል። ይህ አጉል ፉክክር በመሃላቸው ያለውን ጋብሮቮ ባለ ሱቅ ክፉኛ አሳሰበው። ነገሩን በሚገባ ካሰላሰለበት በኋላ ግን የቅናሽ ዋጋ ገበያ መግቢያ የሚል ማስታወቂያ ብሩ ላይ ለጥ በሩ ላይ ለጠፈሱ። ዳኛ ባለቤትህን በሸክላ ሳህን በመፈንከት በወንጀል ተከሰህ ቀርበሃል። ባደረግከው ድርጊት አልተጸጸትክምን? ተብሎ ይጠየቃል። ጋብሮቮ ተጸጽቻለሁ እንጂ ዳኛ፣ ሳይሆኑ እኮ አዲስ ነበር። አያቴ ጥርስ አለትን? እረ የለኝም ልጄ። እንግዲያውስ ኳስ ተጫዎቼ እስክመጣ ዳቤን ይያዙልኝ። ጋብሮቮ አደን በተከለከለበት ጫካ ውስጥ ሲያድን ዘበኛ ይዘዋል። አጅሬ ግን ዘበኛውን የዛሬም ብቻ ይማሩኝ ውለታውን አረሰ ሲል ያግባባቸዋል። ዘበኛው ይለቀውና በዚያን ዕለት ማታ ጋብሮቮ ቤት ሄደ። ከዚያማ ግብዣው ቀልጦ እስከ እኩለ ሌሊት ሲበሉ ሲጠጡ አምሽተው ሲሰነባበቱ ጋብሮቮ የእስሙኝማ ጌታው ሌላ ጊዜ ሳድን ከያዙኝ መንግስት የተመነውን መቀጮ ቢያስከፍሉኝ ይመርጣለሁ አላቸው፣ ይባል ጋብሮቮ። የሰነበተ አንድ እንግዳ ሲጋራ ሊያቀጣጥል ክብሪት ሲያወጣ አንዱ መንገደኛ ክብሪቱን አያባክኑት ጌታው፣ ሲል ጮኸበትና የተለኮሰ ሲጋራውን ሰጥቶ አስለኮሰው። እንግዳውም አመሰግናለሁ አመስግኖ ሊሄድ ሲል ጋብሮቦ ፈገግ ብሎ ጌታው ሊያቀጣጥሏት የነበሩ